አቶ ጌታቸው ረዳ ያነሱት አንኳር ነጥቦች። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ጠየቀ። አቶ ጌታቸው ሰፋ ያለ ምላሽ ሰጥቷል። ኤርትራውያን በጣም ብልዮች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብሎ ከሚያስቡት እውነተኛ ወይም ሚናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻላል እንደሆነ ማየት ነው። ጌታቸው ረዳ የቀድሞ የሲኤንኤን ና ሮይተርስ ጋዜጠኛ ጂም ስቴንማን በሚያዘጋጀው ግላባል ፓወር ሺፍት ፕሮግራም ጋር ባደረጉት ቃለ መጠየቅ ነው። ሌላኛው የጊዜያዊ አስተዳደር ፕሬዚዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሻር ጠባሳ እንደምተው ነበር የማየው። ጌታቸው ረዳ የቀድሞ የሲኤንኤን ና ሮይተርስ ጋዜጠኛ ጂም ስቴንማን በሚያዘጋጀው ግላባል ፓወር ሺፍት ፕሮግራም ላይ ባደረጉት ዋና